ሰላም እንደምን ሰንብታችኋል ውድ የብስራት ዩቲዩብ ቻናል ተከታታዮቻችን፣ ይህ የእግር ኳስ ዳኝነት ሚስጥር መሰናዷችን ነው። እንደ ሁልጊዜው የተለያዩ ርዕሰ ጉዳዮችን እያነሳን ከእናንተ ጋር ጥሩ ቆይታ እናደርጋለን። የካፊ ኢንስትራክተር ኢንስትራክተር ሽፈረሸቱ ፕሮግራሙን በዋና አዘጋጅነት ወደ እናንተ ያደርሳሉ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ መሐመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብሯችሁን ቆዩ። ኢንስትራክተር እንኳን ደህና መጡ። እንኳን ደህና ቆየሽ። እንዴት ነው ሳምንቶት እንዴት አለፈ? ጥሩ ነው አዲስ ነገር የለም ያው ከእግር ኳስ ጋር አንድ ላይ መልካም እንግዲህ የተለያዩ ሀሳቦችን እያነሳን ከውድ ተመልካቾቻችን አድማጮቻችን፣ የሚመጡ ጥያቄዎችን ሀሳቦችን እንግዲህ ተመልሰን ደግሞ ወደ እነርሱ የምናደርስበት ፕሮግራማችን ነው። ታዲያ ለዛሬም የተለያዩ ሀሳቦችን እናነሳለን። እንደ መግቢያና እንደ መጀመሪያ እንዲሆነን አንድ ጉዳይን እናንሳ። ስለ ተጫዋችነት የተጫዋች ተገቢነት ጉዳይ ብናነሳ መልካም ነው። በመጀመሪያ ግን ተጫዋች ተገቢነት ማለት ምን ማለት እንደሆነ እናንሳ ከሱ ጋር ተያይዞ የሚነሳ የሚያከራክር ጉዳይ አለ። የተጫዋች ተገቢነት ጉዳይ ብዙ ክርክርን ያስነሳል። ታዲያ በዚህ ክርክር ላይ የዳኛው ሚና ምንድን ነው? የሚለውን ነገርም እናንሳ። አያይዘን ደግሞ ዳኛው ቅጣት ላይ ያለ ተጫዋችን ገብቶ ቢያገኘው ምን ያደርጋል? ውሳኔው ምን ይሆናል? የሚለውን ብናነሳ መልካም ነው። ኢንስትራክተር፣ የተጫዋች ተገቢነት የሚለውን ጉዳይ አንስቶ መወያየቱ ጥሩ ነው። ተጫዋች ተገቢነት ሲባል ምን ማለት ነው የሚለውን ግልጽ ለማድረግ ተገቢነት ማለት ተገቢ ያልሆነ ነገር እንዳለን ያሳየናል። ቋንቋ በራሱ ተገቢነት ካል ተገቢ ያልሆነ ነገር እንዳለ ይታወቃል ማለት ነው። ምን ማለት ነው? ተገቢ ነው አንድ ተጫዋች በዚህ ውድድር ላይ ለመጫወት ይችላል ተገቢ ነው ብለን ካል አግባብ ተገቢ የሚያደርግባቸው መስፈርቶች አሉ። እነኛን አሟልቶ ነው ተገቢ ተጫዋች ነው የሚባለው። ያንን ሳያሟላ የሚገባ ተጫዋች ካለ ደግሞ ተገቢ አይደለም፣ ተገቢ ተጫዋች አይደለም ማለት ነው። መስፈርቶቹ አልተሟሉም ማለት ነው። አስር መስፈርቶች ቢኖሩ ከአስሩ አንዱ እንኳ ቢጎድል ተጫዋቹ ሁሉን ነገር አሟልቶ አንዱ ካስሩ ቢጎድል ተገቢ አይደለም፣ አላሟላም ተብሎ ክርክርን ያስነሳል። ብቻ አይደለም ክስም ያስመሰርታል። በእኛ በእግር ኳስ ዳኛና በተጫዋቾቹ መካከል ግን ይህን ጉዳይ የምናየው በተለያየ መስመር ነው። አንዱ በራሱ ተገቢነት ክስ ይባላል። የተገቢነት ክስ የቴክኒክ ክስ የሚባሉ ነገሮች አሉ። በእግር ኳስ ላይ ሁለቱ ናቸው በጥንቃቄ መታየትና ጥናት የሚያስፈልጋቸው። ምክንያቱም ሁለቱም ጨዋታውን እንዳይካሄድ የሚያደርጉ ናቸው። ቶታሊ ጨዋታው እንዲቆም የሚያደርጉ ናቸው። ኦፍ ኮርስ ሌላ አስተዳደራዊ እርምጃ የሚያስወስድ ሆነው ስንጀምር ግን እንደ ዳኝነት ዳኛው ጨዋታውን ሊቀጥል የማያስችልበት ሁኔታ ሁሉ ሊከሰት ይችላል። እንደ ቴክኒክ ክስ የሚባለውን ያየን እንደሆነ ዳኛ በዳኛው ላይ የሚነሱ ነገሮች ናቸው። በዳኛው ላይ ስንል ፐርሶናል በዳኛው ላይ ሳይሆን ማጣራት ሲገባው ዳኛው ሳያጣራ ወደ ሜዳ እንዲገቡ ከማድረጉ በፊት ማለት ነው። ተጫዋቾቹ እሱ እና ረዳቶቹ ገብተው ሜዳውን መፈተሽ ማስተካከል፣ እንዲስተካከል የሚያስፈልገውን ማስተካከል ይገባቸዋል። ይሄን ሳያደርጉ ጨዋታ ተጀምሮ ስህተት ቢፈጠር በሜዳ ችግር ምክንያት የቴክኒክ ቴክኒክ ክስ ተብሎ ይያዛል። ስለዚህ ደንቡ አሁን ይሄ እንግዲህ በፊፋ ሕግ ላይ አይደለም ያለው። ኖርማሊ ፊፋ አጠቃላይ የሆነ እንትን የሰጠው ይሄ ለናሽናል አሶሲሽንስ ወይም ለሜምበር አሶሲሽንስ የተሰጠ ለአባል አገሮች የተሰጠ መብት ነው፣ ስልጣን ተሰጥቷል። ሁሉም በየሀገሩ ባለው ሁኔታ ከህግ ጋር አገናዝቦ የውስጥ ደንብ ያወጣል። የኮምፒቲሽን ሬጉሌሽን የምንለው የውድድር ደንቦችን ያወጣል እዚህ ላይ ነው። በዛ መሰረት በሀገራችን አሁን የወሰድን እንደሆነ ውድድር ከመደረጉ በፊት ዳኞች ገብተው ሜዳውን ይፈትሻሉ ይላል። ሜዳው በትክክል በተሰጠው መሰረት በተሰጠው መስፈርት መሰረት ሜዳው ማለትም እያንዳንዱ ባለው ልኬት መሰረት መስተካከሉ፣ መረቡ በትክክል መደረጉን፣ ይሄ የማዘን ባንዲራው መደረጉን፣ ሌሎቹም ከዚሁ ጋር ተያይዘው ያሉትን ነገሮች መስተካከላቸውን ማረጋገጥ አለበት። ለዚህ ከአንድ ቀን በፊት ቀድማችሁ ሂዱ ይባላል። በውጭ ሀገርም ቢሆን ቀድሞ ነው የሚገኘው። ለምን መቆፈር ያለበት ካለ መነቀል ያለበት ካለ መዳመጥ ያለበት ካለ ወዘተ ወዘተ፣ አስቀድሞ ማስተካከል ያስፈልጋል ለሜዳው። ይሄ እንግዲህ የቴክኒክ ክስ የምንለው ነው። ይሄንን ህጉ ምን ይላል ወይም ደንቡ፣ የውድድር ደንቡ እንዲህ ያለ ችግር ሲፈጠር ከጨዋታው በፊት ነው ክስ የሚመሰረተው ነው የሚለው። ከጨዋታው በፊት ጨዋታው ከመደረጉ በፊት የቡድን አምበል መጥቶ ይሄ ይሄ ይሄ ይሄ አልተስተካከለም፣ ያ ችግር የሁለቱም ደግሞ ብሎ ደግሞ ሜዳም የሁለቱም ነው ሊሆን የሚችለው ችግር ካለ እና የሁለቱም ቡድን አንበሎች የቡድን መሪዎች ምናምን ተሰባስበው መልበሻ ቤት ይሄን ክስ ያቀርባሉ። ዳኛው የፈቀደ ይሁን ብሎ ክሱን መዝግቦ ይዞ ግን ያ ነገር ሳይቀረፍ ወደ ሜዳ ተገብቶ በዛ ኬዝ ምክንያት እውነት ሆኖ ተገኝቶ ጨዋታው እንዲደገም ቢደረግ ጥፋቱ የዳኛው ነው የሚሆነው። ዳኛው ደግሞ በትክክል አላጫውትም ይሄ ካልተስተካከለ ውሳኔን ያበላሽብኛል ብሎ ሲል ደግሞ ጨዋታውን ከመጀመሩ በፊት ማቆም አለበት። ያ ካልተስተካከለ አላጫውትም ማለት አለበት እና የቴክኒክ ክስ የሚባለው በራሱ እንግዲህ ይሄ ነው። ከእሱ ጋር አብሮ የሚመጣው ያነሳሽው የተገቢነት ክስ ነው የተገቢነት ክሳ የተገቢነት ክስ ደግሞ በራሱ እንትኑን ያ ተገቢ የምንለው መሟላት የሚገባቸው መስፈሮቶች አላሟላ ተጫዋች ገብቶ ከተገኘ ወዲያውኑ ኳስ ከጨዋታ ውጭ ስትሆን ማስያዝ ይቻላል። ማስያዝ ይቻላል፣ ግን ከዛ በፊት አንድ ነገር ለማስተዋስ ሞክረዋለኝ። ቴክኒክ ክስ የምንለው የሜዳ ተገቢነት ክስ ያልነውን ይሄንን እንይዝና የተገቢነት ክስ ጋር አብሮ እንዳይጋጭ የሚያስፈልገው የቴክኒክ ክስ የሚባል አለ ደሞ። ያኛው የሜዳ ተገቢነት ክስ ነው፣ የቅድሙ የሜዳ ተገቢነት ክስ ነው የመጀመሪያው። ሁለተኛው እንግዲህ፣ ሁለት ናቸው ክሶቹ፣ የተገቢነትና የቴክኒክ ክስ። የቴክኒክ ክስ የሚባለው ቴክኒካል የሆኑትን ከጨዋታው ጋር በተያያዙ የሚደረጉትን ስህተቶች በተመለከተ ዳኛውን እዛው ኳስ ሜዳ ውስጥ ክስ ያዝልኝ ብሎ በማስታወሻ ሲይዞ ወደ መልበሻ ቤት ሲገባ በረፍት ሰዓት የሚሆን ከረፍት በኋላ ወደ ጽሑፍ የሚለውጡበት መንገድ ነው። ያ የቴክኒክ ክስ ነው ማለት። ሕጉ እንዲህ እያለ አንተ ያጫወትከን በዚህ ነው፣ ውሳኔ የሰጠህብን በዚህ ነው እየተባለ ጭቅጭቅ የሚነሳ ከሆነ ነው። እንደ ምሳሌ እናንሳ። ሁለተኛ ቅጣት ምት ብሎ ሁለተኛ ቅጣት ምት የሚያሰጥ ጥፋት ሰጥቶ ከሆነ ዳኛው እዚያ አካባቢ ላይ ሰጥቶ ከሆነ ይሄንን ቅጣት ምት ግን ሁለተኛ ስለመሆኑ ህግ ይናገራል። አስራ ሦስተኛ ህግ ሁለተኛ ቅጣት ምት ስትሰጡ ዳኞች እጃችሁን ከራሳችሁ በላይ በትከሻችሁ ትክክል ወደ ላይ አውጡ። ይሄን አወጣችሁ ማለት የሰጣችሁት ቅጣት ምት ሁለተኛ መሆኑን ይናገራል ይላል። ተጫዋቾቹም ይሄንን አውቀው የራሳቸውን ጥንቃቄ እንዲያደርጉ ነው። ይሄ ይህም ባላረገበት ሁኔታ የሰጠሁት ግን ሁለተኛ ቅጣት ምት ነው እያለ ኳስ ቀጥታ ግብ ገባ፣ ግቡ ሊያጸድቅ ነው ይሄ ዳኛ ወይስ ላያጸድቅ ነው የሚል ነው። እጁን እንዲቀጥ አድርጎ ዘርግቶ ባለበት ግብ ገባ፣ ግቡ አይጸድቅም የሚል መብት አለ። ይሄም ባላረገበት ጊዜ ግብ ስለገባ ግቡ ገብቷል ብሎ ቢጽፍ ይሄ የቴክኒክ ክስ ነው። እሱ ይከሰሳል ማለት ነው ጻፍልን ስህተት ፈጸምህብናል ብሎ ቲሙ ይህንን ማስታወሻ ይዛል ማለት ነው። እንግዲህ ቴክኒክ ስትራክተር ወደ መልበሻ ክፍል ከመግባቱ በፊት እዛው ድርጊቱ ወይም ሁነቱ የተፈጸመበት ቦታ ላይ ያንን ጥያቄ ማንሳት አይቻልም? የግድ መልበሻ ክፍል መጠበቅ አለ? አዎ እዛው ነው የሚያነሳው። ሲያነሳ ግን የቴክኒክ ክስ ምንጊዜም ዳኛው ፊሽካ ነፍቶ ቅጣት ምቱን ከሰጠ በኋላ ጨዋታው እንደገና መጀመር አለበት እንደገና ተጀምሮ ያን ጊዜ ምንድን ነው እንደገና የሚጀመርበት ምክንያት ያለ እንደሆነ እስከዛ ጊዜ ድረስ ዳኛው የሰጠውን ውሳኔ መሻር ይችላል። ይሄ ሕግ ነው። አሁን ብዙ ጊዜ በደንብ አውቀናል ወይም ሕጉንም ከእኛ ነው ያወጣ ነው ከሚሉትም ሀገሮች ጭምር የሚዘነጋው ሰው ለዳኛ የተሰጠው መብት ነው። ቅጣት ምት ፊሽካ ነፋሁ፣ ቅጣት ምት ሰጠሁ። ይሄ የሰጠሁት ቅጣት ምት ግን ትክክሉ ነው ብዬ እማሳምነው መቼ ነው ነው ኳሱ ተቀምጦ ተመቶ ሲንቀሳቀስ ወደ ጨዋታ ገባ። ከገባ ምን ሆኗል ማለት ነው? ውሳኔ አጽድቅ ያለሁ ማለት ነው። እስከዛ ጊዜ ድረስ ግን ጸደቀ አይባልም፣ ገና ክርክር ላይ ነው። ስለዚህ ወይ ረዳት ዳኞች ይነግሩኛል፣ ወይ አሁን በአሁኑ ዘመን ባለው ሁኔታ ቫር አለ። ለዚህ ነው እኮ የገቡት ግቦች ሁሉ እንደገና የሚሻሩት። በቀይ ካርድ ሰጥቶ እንደሆነ ዳኛው ቀይ አይደለም ቢጫ ነው የሚለው ከሰጠ በኋላ ሰጠ ነበር። ግን አሁን እነዚህ ረዳቶች ሁሉ ስላሉት፣ አስተዋሾች፣ አራተኛ ዳኛ ሁሉ ስለሚመክር ስለሚያስረዳ፣ በዚህ በዚህ ወይም ደግሞ ራሱ ዳኛው ወደ ሕሊናው ተመልሶ ነው የሰራሁት ነገር ልክ አይደለም ይሄ እኮ አያሰጥም ነበር ብሎ ለማለት ጊዜ አለው። እና መብቱ ነው ማለት ነው እንዴ። ወይ ውሳኔውን ይቀይራል። ቅድም እኮ ሰጥቶን ሰጥተህን ነበር እንዴት ቀየርክ ሊባይ አይገባም። ውሳኔውን የመለወጫ ጊዜ ስለተሰጠው ማለት ነው። በዛ ሰዓት ውስጥ ነው እንግዲህ አሁን ያልኩት ነገር የሚፈጸመው። ግቡ ገብቷል፣ ኦኬ፣ ግቡን አጽድቅ ያለሁ የሚል ከሆነ እንዳልሹ ኳሱ አጸደቀው ማለት ነው። ያንን ካጸደቀው ምን ይሆናል? ኳሱ ይመጣል መሀል ላይ ይጀመራል። ከተጀመረ ምን አድርጎታል? አጽድቆታል። ይሄ ኳስ በአንዳች ምክንያት ከጨዋታ ውጭ ሲሆን ወይ ከሜዳ ይወጣል፣ ወይ ሌላ ጥፋት ተደርጎ፣ ወይ ኳሱ ተንፍሶ፣ ወይ በአንድ ምክንያት ብቻ ዳኛው በፊሽካ ሲያቆመው፣ ኢሚዲየትሊ አንበሉ ወደ ዳኛው ይሄዳል። ቅድም ሰጥተህ ግብ ያጸደቅክብን እርምጃ ትክክል አይደለም። የሰጠኸው ሁለተኛ ቅጣት ምት ነው። ሁለተኛ ቅጣት ምት ደግሞ ቀጥታ ተመቶ ግብ አይገባም፣ አይጸድቅም አንተ ግን አጽድቀህብናል ማስታወሻ ያዝልን ብሎ ሊያስይዝ ይችላል። እና እንግዲህ እንደ ቅድም እንደገለጽኩት ምንድን ነው ሁለተኛ ቅጣት ምት የተሰጠበት ሁኔታ ህገወጥ ነው የሚያሰኝ ወይም ህግ ተከትሎ አይደለም የሚያሰኝ ከሆነ ክሱን ኳሱ ተጀምሮ ጨዋታ ውስጥ ከገባ በኋላ እንደገና ወደ ውጭ በሚወጣበት ጊዜ ሲቋረጥ፣ ኳሱ ሲቋረጥ፣ ጨዋታው ሲቋረጥ አንበሉ ቀርቦ በስርዓት ክሱን ያስመዘግባል ማለት ነው። ከረፍት በኋላ ደግሞ ወይም ከጨዋታው በኋላ ደግሞ ወደ ጽሁፍ በዳኛው ሪፖርት ላይ ስላለ የጽሁፍ የክስ ማቅረቢያ እዛ ላይ ገብቶ ይመዘገባል ማለት ነው። እንግዲህ ይሄ ነው ይሄ የቴክኒክ ክስ የምንለው ነገር ነው። ስለ ተገቢነት ክስ ስናነሳ ግን ተገቢነትና የሜዳ ሁለት ነገር ያለው የሜዳ ተገቢነት ክስና ስለ ሜዳውና ስለ ተገቢነት ክስ ግን የሚነሱ ክርክሮች ጨዋታው ከመጀመሩ በፊት ነው ምዝገባ ላይ የሚገባው። ጨዋታው ከተጀመረ በኋላ አይቻልም። ማለት ስድስት ቁጥር ባለፈው ቀይ ካርድ አይቷል እና አሁን ልጅ ጨዋታ አይገባም የሚል ከሆነ ክሱ ይህንን የሚያቀርቡት መቼ ነው? ጨዋታው ከመጀመሩ በፊት ለዳኛው አቅርበው ይሄንኑ ይመዘግብላቸዋል። ጨዋታው ከተጀመረ በኋላ ግን እንዲህ ነበር ብሎ ክስ መመስረት አይችሉም። ምናልባት በአስተዳደር መልኩ በማመልከቻ ምናምን እንዲህ አርጓታሎ ገብቶብናል ሊል ይችላል። ዳኛውን ግን አይመለከትም። ይሄ እዛው ፍተሻ ላይ ነው። ስድስት ቁጥር ተገቢነት አደለም፣ አሁን አሰልፈውታል፣ ባለፈው እንዲህ እንዲህ ነው ምናምን ነው ብሎ ሊል ይችላል አሁን ጥያቄሽ ላይ አንድ ነገር ጨምረሻል። ቢያቅስ ዳኛው የሚለው ተጫዋች እንደ መቀጣቱ ያውቃል፣ ዳኛው ቡድኑ ግን ረስቶታል ወይም አይታወቅብኝም ብሎ አስገብቶታል። ስለዚህ ዳኛው የዛን ቡድን መሪ ወይም አሰልጣኝ ወይም አንበል ጠርቶ እንዴ ስድስት ቁጥር እኮ ባለፈው ተቀጥቷል ለምን አሁን አስገባችሁት ሊለው አይችልም። ሁለት ነገር አለ እዚህ ጋ ያኛው ቡድን ተጠቃሚ ነው በዚህ በልጅ ለምን የተቀጣ ተጫዋች በመጫወቱ ያ ጨዋታ በፎርፌ ነው የሚያልቅለት፣ ቢያሸንፍም። ለዚህ ነው አሁን ዳኞች አላደለም ሰብአዊነት በሚለው እንዴ ይሄ ልጅ ተቀጥቷል አሁን እንዴት ታሰልፉታላችሁ ብሎ ቢል በቅንነት ሌላ ጥፋት እያጠፋ ነው። ቅንነቱ ወደየት ይሄድበታል? ወደ ማድላት ይሄድበታል። እነዛ ክስ እየመዘገቡበት ነው ጥቅም ሊያገኙበት። አንቺ ከወዲሁ ዳኛነሽና ግን ስላወቅሽው ብቻ ይሄ ልጅ እኮ እንደዚህ ነው ብለሽ ከቅጣት ነፃ ልታረጊው አትችም። ማ አዎ፣ እሱማ ገና አልተጀመረም አደለም አዎ፣ ናገሩ አይቻልም። ለራሱም ጥሩ አይሆንም። ለዚህ ነው የሚመከረው ብታውቅም ይሄን ነገር ምንም ነገር አታደርግም። በመጀመሪያ ደረጃ ስንት ጨዋታ እንደተቀጣ ስንቱን እንዳረፈ ስንት እንደቀረው ሊያውቅ አይችልም ዳኛው በአጋጣሚ ግን ልጁ ወይ በጥፋት ወይ በቀይ ካርድ መውጣቱን ያቅና እንደሚቀጣ በመገንዘብ እንደ ይሄ እኮ ተቀጥቷል ምናምን ብሎ ቢል እነሱም ቀድመውኑ ሊከሱ እየተዘጋጁ ባለበት ጊዜ ያኛውን ቡድን አንበል ጠርቶ እንዲህ ብታረጉስ ብሎ ቢል ይሄ ሳያስበው ያለ ያንዶ ገንተኝነት ውሳኔ ነው የሚሆነው። እና እዚህ ጋር ዳኞችን ስንመክር እዚህ ውስጥ አያገባችሁም፣ ኦሚትር ነው እንዲህ ያለውን ነገር እጃችሁን አታስገቡ ነው የምንለው ምክንያቱም፣ የእኛ ስራ አይደለም። ገብቷል ዝርዝር ውስጥ አይታቸዋል አንበሉን አንበሉም ትክክል ነው ብሎ ፈርሟል። የዛኛው አንበል መጥቶ ሲፈርም፣ እንዴ ስድስት ቁጥር እዚህ ውስጥ ገብቷል፣ ክስ ያዙ ሊልል ይችላል። በዛ ላይ ታስመዘግቢዋል። ተመዝግቦም ልጁን ሳያስወጡት ግን ጨዋታውን እንዲቀጥል ከተደረገ፣ ዳኛውም ነፃ ነው። እዛ ውስጥ ምንም ነገር ውስጥ አልገባም። ፍትህ የሚሰጠው ውሳኔ የሚሰጠው አካል ይሰጣል። በዚህ ሰዓት ጨዋታው ከመጀመሩ በፊት ይሄ ክስ ተመስርቷል ብሎ ይጽፋል። ሌላው ጨዋታው ተጀመረ፣ ወዲያው ከተጀመረ በኋላ ግን ነቅተው፣ እንደ ስድስት ቁጥር እኮ ጨዋታ ተቀጥቶ፣ ግን አሁን አስገብተነዋል ብሎ ቢል ያኛው ቡድን እና ይሄኛው፣ ደግሞ የተቀጣ ተጫዋች ገብቷል ለዚህ እየተጫወተ ነው ብሎ ቢል ክስ ማስመዝገብ በዛ ሰዓት ውጤት አያሰጠው እንደ ዳኛው እኔ አልመዘግብልህም የሚል ክርክር እንዳይነሳ ይጻፈው፣ መጽሐፍ ምንም ችግር የለም። ይህን ነው የምንመክራቸው። እንዴት ህሊና የለህም ወይ ተቀቶብናል ስንል ለምን አትመዘግብልህም ሆነ ምን ሊሉት ይችላሉ። ጥሩ ሰዓቱን ነው እሱም ይጽፈው። ጨዋታው በተጀመረ በአስረኛው ደቂቃ ላይ እንዲህ እንዲህ እንዲህ ብለው ክስ አቅርበዋል። በቃ ይቺ ብቻ ናት። እሱ እዛ ውስጥ አይገባም። ወሳኛው አካል መቼ እኔ የተቀጣው እንዴት ነው ስንት ተጨዋታ ምናምን የሚለውን ጨዋታው በሱ ምክንያት በዛች ሞሜንት ውስጥ ግብ ገብቷል ወይ፣ እሱም ሊያገባ ይችላል። ያ እንትን ያለው ተጫዋች እሱ ነው ያገባ ወዘት እንዲህ ነገር ካለ ሪፖርቱን በንጹሕ ሪፖርት እሱ ይጽፋል። ከዛ በኋላ ወሳኙ አካል ይወስናል። አስተዳደራዊ ውሳኔ ነው የሚሆነው። ስለ የዳኛ እና የተጫዋቾች ጉዳይ እዚህ በተገቢነት ጉዳይ ላይ ከጨዋታው መጀመር በፊት ነው መፈጸም ያለበት ሲፈጽም ያም ፕሮሰስ በሚያደርግበት ጊዜ ሕሊናው አውቆት ቅድም ያልኩት አይነት ተጫ ገብቶ ከሆነ ይሄ ልጅማ እኮ ባለፈው ተቀጥቷል ለምን ታስገቡታላችሁ? ሊል አይችልም። ያኛው እንዲገባለት አድብቶ እየጠበቀ ነው የእሱን አካሄድ ማበላሸት፣ የዚህኛው ደግሞ እንዳይበላሽ መከላከል አድርጎ ግምት ይወስድበታል። እና ይሄ ነው ይሄ ከቅንነት አንጻር ነው እንግዲህ የሚደረገው እዛ ውስጥ ግን ዳኛው መግባት የለበትም፣ ቶታሊ መግባት የለበትም። ስለዚህ ልጁ ከጨዋታ ውጭ ነው፣ ማን ነው፣ ከተገቢነቱ ውጭ ነው ያለው ከተባለ በዛው ደንቡን ጠቅሰው በዛ ክሳቸውን ማቅረብ አለባቸው። እንደ ዳኛ ምንጊዜም ተገቢነት ክስ ሊይዝ የሚችለው ጨዋታው ከመጀመሩ በፊት ነው። ተጫዋቾችም ቡድኖችም ሊከሱ የሚችሉት ከጨዋታው በፊት ነው። ከሆነ በኋላ ጨዋታው ከተጀመረ በኋላ እስከ ኪክ ኦፍ ድረስ ጊዜ አላቸው። ኳሱ መሃል ተጀምሮ ተቀምጦ እስከሚጀመር ድረስ በደንብ እንደገና መፈተሽ ይችላሉ ተጫዋቾቻቸውን። ይህም ሁሉ አልፎ ግን ኳሱ ከተጀመረ በኋላ ከሆነ የክስ ጉዳይ አይነሳም። ነገሮችን ለማርገብ ያህል ብቻ እሱ በጽሑፍ ሊጽፎው ይችል ይሆናል፣ የሚቀርበውን ነገር ማለት ነው። ይህ እንግዲህ ተገቢነት ክስን በተመለከተ ያነሳሽውን ጥያቄ ነው። መልካም ኢንስትራክተር፣ እንግዲህ ለዛሬ እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። ሳምንት በሌላ ርዕሰ ጉዳይ ዳግም የምንገናኝ ይሆናል። ውድ ተመልካቾቻችን፣ ለዛሬ ያዝነላችሁ ጥንቅር ይህንን ይመስል ነበረ። ዳግም በሌላ ጥንቅር ሳምንት እንገናኛለን። የካፍ ኢንስትራክተር ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከኛ ጋር ፕሮግራሙን በማዘጋጀት አብረውን ቆይታ አድርገዋል። ፕሮግራሙን እየመራው ከመላይ ስቱዲዮ ባለሙያዎች ጋር ቆይታን ያደረግኩት አዲስ ማእምር ነበር። እስከ ሳምንት ቸር ቆዩልን።